ረሕመቱላህ በረካቱ ተመልካቾችን እንደምን ናችሁ? ደህና ናችሁ? ዛሬ የዶሮ ወጥ አሰራር ነው ጅላችሁ የመጣሁት። እንለቁሳለን። ሽንኩርቱን እንደዚህ ጥጄዋለሁኝ። ምንም አይነት ውሃ ምንም ነገር የለውም። እንደዚህ እያደረግን እና በስለዋለን። በራሱ ውሃ ይኸው እንደዚህ በስሏል። በውሃ ብቻ በሽንኩርት ውሃ። አሁን ዘይት እንጨምራለን። እያየን ይበቃናል። አሁን እናቆላላለን። ይሄ በሰል ይብሰልና ትንሽ ደግሞ በዘይቱ በርበር እንጨምራለን። እንደዚህ ሙትት ብሏል። በዘይቱ በሰላ ቁላላ ነው፣ አሁን በርበሬን እንጨምራለን። በርበሬን በዚህ ልክ ነው እንጨምረው፣ እያየን ደግሞ እንጨምራለን። ለእኔ ይበቃዋል። በርበሬው ሰው እንደ ፍላጎት ነው መጨመርም ይቻላል። ዝንጅብል ይሄው ጨምራለሁ። ዝንጅብል እና ነጭ ሽንኩርት ሁለት ማንኪያ ነው ሁሉም። ይሄው እንደዚህ እያደረግን እናቁላላለን። ይሄው እያቁላላለሁ።

ሙቁሃለኝ ከጎኑ ከእሱ ጠብ ጠብ እያደረኩኝ እያሸሁት ነው። ይኸው እየበሰለ ነው። ዶሮ እንቁላልም ጥጃ አለሁኝ። እየበሰለ ነው። እንቁላሉ ወጣችን ይኸው እየደረሰ ነው። ትንሽ ጨው እንጨምራለን። ፈላጃ ስለነበረ ነው ትንሽ

የሆነውን ዶሮ ለገበታ አቅርበናል። በዚህ መልኩ ሰላጣ ጋር አይብ ጋር አድርገን እንሻላ ስራው ካጀባችሁ እንሻላ ሰብስክራይብ፣ ላይክ፣ ሼር አድርጉ ማሰራ